ኢትዮጵያ በተለይ የኢኮኖሚ ሪፎርም ከሰራች በኋላ በጣም አበረታች የሆኑ ውጤቶችን ማስመዝገቧ እየተነገረ ነው የሚገኘው በተለይ ባለፉት ባለፈው አንድ ዓመት ውስጥ ነውና ይህ ትግበራ የተጀመረው በዚህ አንድ ዓመት ውስጥ ሰፊ የሆነ እንዲሁም ደግሞ ዘርፈ ብዙ የሆነ ውጤትና ለውጥ በኢኮኖሚው ላይ ማምጣት እንደተቻለ ተነግሯል። ዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ ለዚህ ለኢትዮጵያ የኢኮኖሚ ሪፎርም አጋር ተቋም ነው። ባለፈው የትግበራ ጊዜም አብሮ ሲሰራ ነበር። ነገር ግን እስካሁን ባለው ኢትዮጵያ ምን ተገበረች፣ ኢትዮጵያ በቀጣይ ስለ ሌሎች ሀገራትስ ምን ተሞክሮ ሊኖራት ይችላል የሚለውን በአይ ኤም ኤፍ በኢትዮጵያ የአይ ኤም ኤፍ ካንትሪ ዳይሬክተር ቶቢያስ ራሰምሰን ጋር ቆይታ አድርገን ነበረ። እንግዲህ አንተነህ ቆይታ ያደረግከው ላይኩን ከካንትሪ ዳይሬክተሩ ጋር እንግዲህ በቀጣይም ደግሞ በዚህ ኢኮኖሚ ሪፎርም የመጡ ውጤቶችንም የዛን ከማስቀጠል አንጻር ባለፉት ጊዜያቶች ውስጥ ምን ለውጥ መጥቷል የሚለውንም በሰፊው ተወያይታቸዋል። እሱን ተከታትለን እንመለስ፣ ተመልካቾቻችን ሀገር በቀል የኢኮኖሚ ማሻሻያ ማዕቀፍ ውስጥ የኢኮኖሚ ሪፎርምን እያካሄደች ትገኛለች። ባለፉት የኢኮኖሚ ማሻሻያ ሪፎርም ጊዜያት ኢትዮጵያ ያከናወነቻቸውን ነገሮች እናነሳለን። ኢትዮጵያ ምን አሳካች? ምን ቀጣይ መሰራት ያለባቸው ጉዳዮች አሉ? ለሌሎች ሀገራትስ ኢትዮጵያ ምን ትምህርት አከናወነች የሚሉ ጉዳዮችን እናነሳለን። ለዚህም ቶቢያስ ረሰምሰን በአይ ኤም ኤፍ የኢትዮጵያ ካንትሪ ዳይሬክተርም እዚህ ስቱዲዮ ይገኛሉ። አብራችን ቆዩ። ሶ አይ ኤም ኤፍ ሀስ ቢን ሳፖርቲንግ ኢትዮጵያን ኢኮኖሚክ ሪፎርም አንድ ኢት ሀስ ቢን ሞር ታን ኤ የር ኢትዮጵያ እንደ ዓለም አቀፉ የገንዘብ ድርጅት ካሉ ዓለም አቀፍ ተቋማት ጋር በአጋርነት የኢኮኖሚ ሪፎርም እያካሄደች ትገኛለች። የእስካሁኑን የኢትዮጵያን ትግበራ እንዴት ያዩታል? ኢትዮጵያ በኢኮኖሚ ማሻሻያው ስለወሰደቻቸው ወሳኝ እርምጃዎችስ ምን ሀሳብ አለውት? ኢትዮጵያ የኢትዮጵያን የኢኮኖሚ ሪፎርም ለመገምገም ለሪፎርሙ ምክንያት የሆኑ ነገሮችን ማንሳት ያስፈልጋል። ኢትዮጵያ የነበራት የመንግስት ቁጥጥር የበዛበት የተዘጋ ኢኮኖሚ ስርዓት ነበር። የሪፎርሙ ዓላማም ዘመናዊ በገበያ የሚመራና ለግሉ ዘርፍ ምቹ የሆነ ኢኮኖሚ መገንባት ነው። እነዚህን ዓላማዎች ለማሳካት በትግበራው ወሳኝ እርምጃዎች ተወስደዋል። የምንዛሪ ስርዓቱ በገበያ እንዲመራ በማድረግ የውጭ ምንዛሪ አቅርቦትን ማሳደግ፣ ሁለተኛው ደግሞ በወለድ ምጣኔ የሚመራና የዋጋ ንረትን ለመቆጣጠር የሚያስችል የገንዘብ ስርዓት መጀመር ነው። ሶስተኛው ደግሞ የኢትዮጵያን ልማት ሊያፋጥኑ የሚችሉ እንደ ጤናና ትምህርት ያሉ መሰረተ ልማቶችንና ማህበራዊ ጥበቃን ማሳካት በሚያስችል መልኩ የመንግስት ፋይናንስን ማስተካከል ነው። አጠቃላይ የኢኮኖሚ ሪፎርሙ በሀገር በቀል የኢኮኖሚ ማሻሻያ ማዕቀፎች ውስጥ ያለ ነው። አጠቃላይ የሪፎርሙ መሰረቶች አንደኛ የማክሮ ኢኮኖሚ መረጋጋትን ማረጋገጥ፣ ሁለተኛ ለንግድና ኢንቨስትመንት ምቹ ሁኔታን መፍጠር፣ ሶስተኛ ምርታማነትን ማሳደግና አራተኛው በአቅም የዳበርና

በዚህ መሠረት ባለፈው የአንድ አመት ትግበራ የተወሰኑ ግልጽ ውጤቶችን ተመልክተናል። የመጀመሪያው በትዩ የውጭ ምንዛሬ ገበያው ላይ ሰፊ ልዩነት ነበር፣ እርሱ እየጠበበ መጥቷል። የውጭ ምንዛሬ አቅርቦትም ኤክስፖርተሮችን ሊያግዝ በሚችል መልኩ ተሻሽሏል። የኤክስፖርት አፈጻጸምም በፍጥነት አድጓል። የሸቀጦች ኤክስፖርት ሪፎርሙ ከተጀመረበት አመት በፊት ከነበረው ጊዜ ጋር ሲነጻጸር ከእጥፍ በላይ ነው ያደገው። የዋጋ ንረት ከአመት በፊት ከነበረበት ከ20 በመቶ በላይ የእድገት መጠን አሁን ወደ 14 በመቶ ነውና ከዚያ በታች ነው ያለው። ስለዚህ በዋጋ ንረት ላይ ግልጽ መቀነስ ተመዝግቧል ማለት ነው። ከባለፈው አመት ጋር ሲነጻጸርም የመንግስት ገቢ ጭማሪው ወደ ጥፌ የተጠጋ ነው። የመንግስት ገቢ ከጥቅል ሀገራዊ ምርት ጋር የነበረውን ንጽጽር ብትመለከት ለአመታት ሲቀንስ ከነበረበት ለመጀመሪያ ጊዜ ነው እድገት ያሳየው። ይህ ማለት መንግስት እንደ ማህበራዊ ጥበቃ ያሉ ወጪዎችን ለመሸፈን የሚያስችል ገንዘብ እያገኘ ነው ማለት ነው። በተጨማሪም የመንግስት ሰራተኞች በተለይም የዝቅተኛ ተከፋዮችን ገቢ ለማሳደግ በ ሚያስችል መልኩ የደሞዝ ጭማሪ ተደርጓል። ስለዚህ ባለፈው የትግበራ አንድ ዓመት ውስጥ ወሳኝ ጥቅሞች ተገኝተዋል፣ አውንታዊ ውጤቶችም ተመዝግበዋል። እነዚህ ሁሉ ባለፈው አንድ የትግበራ ዓመት ኢትዮጵያ ያሳካቻቸው ውጤቶች ናቸው። አሁን ደግሞ የኢኮኖሚ ሪፎርሙን በተመለከተ አይ ኤም ኤፍ የሚያወጣቸውን ሪፖርቶች እናንሳ። እንደሚታወቀው አይ ኤም ኤፍ ከተቋሙ ጋር በአጋርነት የኢኮኖሚ ሪፎርም ለሚያካሂዱ ሀገራት ሪፖርት ያወጣል። ለኢትዮጵያም አንድ የፕሮግራሙን ማስጀመሪያና ሶስት ተከታታይ ሪፖርቶችን አውጥቷል። የእነዚህ ሪፖርቶች መሰረታዊ ነጥቦች ምን ምን ናቸው? በቅርብ ከወጣው የመጨረሻው ሪፖርት ላይ ትኩረት በማድረግ ይንገሩኝ። ድ ን ሪፎርሙ የተጀመረው በኢትዮጵያና በአይኤምኤፍ መካከል በተገባ የተራዘመ ብድር ስምምነት ነው። እኛ በዝቅተኛ የወለድ መጠን ገንዘብ እናቀርባለን። በአሁኑ ሰዓትም የብድር ወለድ መጠን ዜሮ ነው። የሪፎርም አፈጻጸሙን በተመለከተ በጊዜ የተከፈለ የግምገማ ሪፖርት እናወጣለን። በሀገር በቀል የኢኮኖሚ ሪፎርሙ የተቀመጡና በኢኮኖሚ ማሻሻያው መሳካት ያለባቸው ግቦች አሉ። ሪፖርቶቹ ያን መሰረት ያደረጉ ናቸው። በየሩብ ዓመቱ ይካሄድ ነበር። አሁን ወደ ስድስት ወራት ሪፎርም ተሸጋግረናል። ሶስት የግምገማ ሪፖርቶችን ጊዜያቸውን ጠብቀን ይፋ አድርገናል። ሁሉም አህዛዊ ግቦች ተሳክተዋል። በዚህ መሰረትም መስጠት ያለበት ገንዘብ በስምምነቱ መሰረት እየተለቀቀ ነው። አጠቃላይ በአራት ዓመቱ የሪፎርም ትግበራ የሚለቀቀው ገንዘብ መጠን ሶስት ነጥብ አራት ቢሊየን የአሜሪካ ዶላር ነው። ባለፈው ሶስት የግምገማ ሪፖርቶች በእቅዱ መሰረት ተጣጥሙ 1.9 ቢሊዮን የአሜሪካ ዶላር ፈሰስ ተደርጓል ኢትዮጵያ በሪፎርሙ እስካሁን ያከናወነችው ስራ ውጤታማ ነው ሊባል የሚችል ነው ሰክሰስፉል አዎ ውጤታማ ነው። በእቅዱ መሰረት ብሩ መለቀቁ ያንን የሚያሳይ ነው። እስካሁን ባወጣናቸው ሪፖርቶች የሚያሳየውም ይህንኑ ነው። በኢኮኖሚ ሪፎርሙ ሂደት በልዩነት ሊነሱ የሚችሉ የኢትዮጵያ ተግባራት አሉ።

አንዱ ጉዳይ የዋጋ ንረትን ሲያባብስ የቆየው መንግስት ከብሔራዊ ባንክ ይበደር የነበረው ገንዘብ መቆሙ ትልቅ እርምጃ ነው። ያን በማድረግ የዋጋ ንረትን መቀነስ ተችሏል። ሌላው ወሳኝ እርምጃ ኢትዮጵያ ያለባትን የውጭ ዳን ለማሸጋሸግ የሚያስችል ስምምነት ከመንግሥታዊ አበዳሪዎች ጋር መደረሱ ነው። ኢትዮጵያ ሪፎርሙን ከማካሄድ ጎን ለጎን የውጭ ዳን ለማሸጋሸግ ሰርታለች። የነበረው ነገር ምንድን ነው? የመንግሥት ገቢና የኤክስፖርት አፈጻጸም አነስተኛ ስለነበር እዳ ለመክፈል የሚያስችል አቅም በመቸገር ስትፈተን ነበር። ባለፈው ሐምሌ ኢትዮጵያ የእዳ ሽግሽግን በተመለከተ ከመንግስታዊ አበዳሪዎች ጋር በሽግሽጉ ዙሪያ ስምምነት ላይ ደርሳለች። ይህ የእዳ ሽግሽግ የሶስት ዓመታት ርዝመት ያለውና 3.5 ቢሊዮን የአሜሪካ ዶላር የሚሸፍን ነው ሪስትራክቸሪንግ ሪፖርቱን በተመለከተ ምናልባት የተሳሳተ ግንዛቤ አለ ብለው ያስባሉ እና ማጥራት የሚፈልጉት ነገር ካለ ሰዎች ሪፖርቱን ቢያዩት ጥሩ ነው ላለው፣ አጠቃላይ የተፈጸሙ የትግበራውን ጥንካሬዎችና ፈተናዎች ተለይተው የተቀመጡበት ነው። የኢትዮጵያ የኢኮኖሚ ሁኔታ በዘላቂነት በሚቀይረው የኢኮኖሚ ሪፎርም ሊሰራባቸው የሚገቡ ፈተናዎች ይኖራሉ። ተፈጥሯዊም ነው።

የመጀመሪያው ወሳኝ ጉዳይ ነው የምለው ሪፎርሙን በበቂ መጠን መተግበር ነው። በሪፎርሙ መነሻ ህጎችና መመሪያዎች ኢኒሽቲቮችም በስፋት ታይተዋል። ቀጣይ እርምጃ ተግባራዊ ማድረግ። ባለፉት ጊዜያትም ሰፋፊ ትግበራ ስራዎች ሲሰሩ ነበር። ብዙ ነገሮች ተጀምረዋል። በባለፈው የትግበራ ዓመት ያየነው ኢኮኖሚው የሚሸጋገርበትን የለውጥ መነሻ የሚሆኑ ጅምሮች ተሰርተዋል። አሁን በጥንካሬ መቀጠል ያስፈልጋል። የሪፎርሙ ትግበራው በትክክል እየተፈጸመ መሆኑን በሚያረጋግጥ መልኩ አጠናክሮ መቀጠል ያስፈልጋል። ሌላው በትኩረት የማነሳው ጉዳይ የቢዝነስ ከባቢን ምቹ ማድረግ የሚለውን ነው። ቢዝነስ እንዲስፋፋ፣ ኢንቨስትመንት እንዲያድግ፣ የስራ እድል መፈጠር እንዲችል ግልጽና ሁሉንም ሊያሰሩ የሚችሉ ህጎች መተግበር አለባቸው። አንዱ አበረታች ነገር መንግስት ከግሉ ዘርፍ ጋር ባሉ ችግሮችና መፍትሄዎች ዙሪያ ውይይት ማድረግ ጀምሯል። ያ ጥሩና እንዲቀጥል መበረታታት ያለበት ነገር ነው። መጨረሻ ላይ የማነሳው ጉዳይ ጥሩና አስተማማኝ የስታሲክስ መረጃ ሪፖርትን አስፈላጊነት ነው። የተሻለ መረጃ የፖሊሲ አውጪዎች የተሻለ ፖሊሲ እንዲቀርጹ ያስችላል። የኢትዮጵያ ስታሲክስ አገልግሎትና የፕላንና ልማት ሚኒስቴር የኢትዮጵያ ስታሲክስ ልማት በሚል እቅድ ቀርጸው መስራት ጀምረዋል። ይህ የመረጃ አሰባሰብ እና አስተዳደር ጥቅም ላይ የሚውልበትን መንገድ በማሻሻል የስታሲክስ ጥራትን ያሳድጋል።

የመጀመሪያው ጉዳይ ከኢትዮጵያ የሚወሰደው ትምህርት በጥንቃቄ የታቀደና በባለቤትነት የሚቀረጽ የኢኮኖሚ ሪፎርም እቅድ አስፈላጊ መሆኑን ነው። ይህ የኢኮኖሚ ሪፎርም ከመጀመሩ በፊት ብዙ በጥንቃቄ የተካሄዱ ውይይቶች ነበሩ። የኢትዮጵያ የኢኮኖሚ ቡድን ሪፎርሙ መቼና እንዴት እንደሚከናወን በጥንቃቄ ነበር የያዘው። የሪፎርሙ ያለፈው ዓመት ስኬት ምስክርነትም ይህንን የሚያሳይ ነው። ሌላው ደግሞ ሪፎርሙ ማህበራዊ ሚዛንን ታሳቢ ያደረገ ነው። በረጅም ጊዜ ሪፎርሙ የዜጎችን የገቢ መጠን ያሳድጋል ፣ ኢኮኖሚንም ያሳድጋል። በሽግግሩ ሊከሰቱ የሚችሉና የበለጠ ጫና ሊደርስባቸው የሚችሉ የማህበረሰብ ክፍሎችን ዋስትና ሰጥቷል። ስለዚህ የለውጡ አንድ ትልቅ ስኬት ሪፎርሙን እያካሄዱ በሽግግሩ ጫና ሊያርፍባቸው የሚችሉ የማህበረሰብ ክፍሎችን ማህበራዊ ጥበቃ መስጠቱ ነው። ማክሮ ኢኮኖሚ ሪፎርም ተመልካቾቻችን፣ ኢትዮጵያ እስካሁን ባከናወነችው የኢኮኖሚክ ሪፎርም የተሰሩ ስራዎችን አንስተናል። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ።